አንድ በጣም አንገብጋቢ ለሆነ ፕሮግራም ትልቅ አስተያየቶ የሚያደርጉ አንድ እናት እና አንድ ወንድማችን ቅድም የትምህርት ቤት ጣላፊ ብዬ ያስተላለፍኩት በቀለ ዳውድ ከሚገርማቸው የግሩናሞት በጣም ብዙ ጊዜ ይሰቃያል። ወንድሞቼ የሆይ ከሕክምና ያላዊ ቆርጭን ነው ያደረግኩት። ዱዓ አድርጉልኝ እያለ ነው። ከውስጣቸው ዑስታዞች አባቶች ዱዓ አድርጉ። አላሁ አክበር አላሁ አክበር። ሌላ ደሞ የሚገርማችሁ እንደዚያ አይነት ፕሮግራምም በማሳመር እና እንግሎችን በጥሩ ሁኔታ የሚያስተናግዱልን አንዲት እናት አሉ፣ በስቃይ ላይ ያሉ። ይህም ፕሮግራም ሲዘጋጅ ከሚገርመው ነገር በየአመቱም በተለያዩ ሰዓት ላይ የሚያደርጉ ትልቅ አስተዋ የሚያደርጉልን እናታችን በእርባም ላይ ነው እየተዘቃይያሉ እሳቸውንም ከአንጀት በአድርጉልኝ ገንዘብ የለኝም፣ በጉልበት የነበረ የምሰራው ሥራ አለፈ በማለት አልጋላ የሆነ ትልልቅ ፕሮግራማችን ብቻቸው ማንም ሰው ሳይሆን ሲያዘጋጁንና ሲረዱን የነበረ ማለት እናታችን እንሻላ በማስተናገድ ላይ የምትገኙ ወንድሞቻችን ከሴቶች የተላከ ወርቅ ስላለ ወደ መድረክ ደርሶን እንድንገልጽላችሁ እንፈልጋለን። ወርቁን የያዛችሁ ወደ መድረክ አቅርቡልን። ብር ሲሰጡ በጥሪ ብር የከፈሉ ሰዎች ስማቸው ያልተወሳ ችግር የለውም። አይ ችግር የለውም። ቅሬታ እንዳይሰማቸው እንሻ አላህ በታሽ የምትሰጡን ወንድሞች እንዲሁም አባቶች። ስማችሁን ጠርተን ባለመግለጻችን ያለ ቅሬታ እንዳይሰማችሁ ወላኪን፣ ሁሉም እዚህ የደረሰ መሆኑን ግልጽ እናደርግላችኋለን። በሴቶች በኩል ያለው በሴቶች በኩል ያለው የደረሰን ገንዘብ ብቻ ሲሆን፣ በወርቅና በተለያዩ ነገሮች የያዛችሁ ወንድሞች የተሰጣችሁ ወደ መድረክ ወይም ወደ ኮሚቴው ይዛችሁ እንድትቀርቡ ባላ ስም እንጠይቃለን። ግን አንተ ነገር ሚሊዮን ወደ ዳር አውጣጅ አንድ በረሳ በዚህ በከተማችን የሚቀራ ለዚህ ለትልቁ መስጅድ ግንባታ ሀምሳ ብር። አላሁ አክበር! አላሁ አክበር! አላሁ አክበር! አላሁ አክበር! አስተናጋጅ ነኝ ብሎ ሰው ኮሚቴ ፈጥኖ ፎርም ካለ እዛ ጋር አይደለም፣ ኮሚቴ ፕሮግራማችንም ሁሉንም ፕሮግራም እስከ መጨረሻ ድረስ ለመዝለቅ የዛሬውን አንቃን እስከ መጨረሻ ድረስ መስዋዕትነት ክፈሉ።

አሁን እዩ ለሱሌማን ነው የሚሰጠው። ይሄ ታሹ አሁን እኔ ጋር ኢንሻአላህ በመደወልም በመደወልም ስራ ይሰራል። እኔም እየደወልኩ ነው። ኢንሻአላህ ሁላችሁም በመደወል በመደወል ከአገር ውስጥም ይሁን ከውጭ እንደዚሁም በዋትስአፕ እና በተለያየ መገናኛ መንገዶች በመጠቀም ቢዝኒላ ፕሮግራሙን ያው እንድናሳምረው በአላህ ስም እንጠይቃለን። ኢንሻአላህ ፕሮግራማችን ይቀጥላል። የመጣ ወረቀት አለ አለይኩም ሰላም ወራህመቱላህ አሁን እየደወልኩልህ ያው ድምፁ እየተሰማ ነው እንዴት ነው ስንት ነው ቃል የምትገባ እየሳቁብኝ ነው አሁን መስጊድ ገብተናል እሺ እየደወልኩ ነው እኔም እህታችን በወረቀት የላከችው ከሆነ ወረቀቱን አላለበት ነው እቃውን ከሆነ የላከችው እቃው ገና ነው ወረቀት ወረቀት ከሆነ ወቁስ አጋራሪ ያለ ማለት ነው፣ እና በዚህ አንሻከክ። ስለዚህ ወደ ስራችን መቀሳቀስ በሌለበት ሶላትም እዚሁ ነው፣ መዛም እዚሁ ነው። ነው የኩታበር ከተማ መስጂድ ኢማሞች ሶላት እናሰግረንም ብላችሁ እ ያ ትረጋግ ደስ ይለናል። እንሻላህ ፕሮግራሙን ሳይጨርስ የምት ፕሮግራሞች አለለን የተለያዩ ነገር እዚህ ቃል የተገቡ ነገሮችን በተረጋጋ መንፈስ እናነባለን። ሁላችሁም በተቻላቸው ተረጋግ የምትሄዱ ወንድሞች ፕሮግራሙ ስላላለቀ በምትሄዱበት ጊዜ ሌላዎቹን ወንድሞቻችንን ይዞ ስለመሄድ ፕሮግራሙ ሳይጠናቀቅ እንዳትሄዱብን እንዳትሄዱብን እንዳትሄዱብን ባላ ስንጠይቃለን። ፕሮግራሙ ገና ጀመረ እንጂ አላለቀም። አሁን ደግሞ እስቲ ስሙን ከእህቶቻችን አሉ ስመያዎች እየበዙ ነን። አንድ ዚነት ሀሰን ደሴ 0928

ብስሚላህ ራህማን ረሂም አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ዋናው እዚህ የተሰባሰብንበት ትልቅ ዓላማ ነው። ከዚህ በላይ ትልቅ ጉዳይ የለንም ብለን ነው እዚህ ቦታ ድረስ የመጣነው ሁላችን ኢንሻአላህ። ዋናው ግቡ ነው። ማንም ሊሆን ይችላል። መድረክ ላይ ሌሎች የተሻለ ምናምን ሊኖር ግን ምንድን ነው እኛ አኸራ ነው ጀነት ነው ግባችን። አላህ ጋር የአላህ ውዴታ ማግኘት ስለሆነ ሌሎች ሀጃ ቢኖሩን እንኳን ዛሬ ቻል አድርገነው ነው እዚሁ እንቆይ። ኢንሻ አላህ ሶላት ጀማ እንሰግዳለን። የምሳ ፕሮግራም አላቸው ወንድሞቻችን ያዘጋጁት ለእኛ ብለው ማለት ነው። ሌላው ከዛ በኋላ የጨረታ ፕሮግራሞች አሉ ሌሎች እንደዚሁም ፕሮግራሞች ስላሉ እባካችሁ እዚሁ የሰጠም ሆነ ሀሰተን ያልሰጠማ መሄድ አይፈቀድ።